ሰላም ጤና ይስጥልኝ ውድና የተከበራችው የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናቸው ኔ አንተ ደህና ነኝ፣ እግዚአብሔር ይመስገን እና እንዴት ናችሁ? ስራ፣ ጤና፣ ህይወት እንዴት ይዟችኋል? የማዳም ጩኸትስ እንዴት ነው? እንዴት እያረጋችሁ ነው? እየበረታችሁ ነው? ይበርቱልኝ፣ እኔ ውዶች። እኔም ዛሬ እሱ ቤታ እንየው አልኩት ከልጅ ጋር እና እሱን ቪዲዮ እስኪ መጫን ካልኩኝ አንድ ላይ ጭንላችኋለሁ ማለት ነው። አሁን ደግሞ ቡና እያፈላችልኝ ነው። መውለድ ይጠቅማል። ውለዱ። እናላችኋለሁ ልጆች፣ የመርሴ ልጅ በጣም የምጠቅመው ያ አብረን ደክመን የመጣ ነው። ግን እሷ ምሳ በልት አብልታኛለች። ቡና እያፈላች ነው አሁን። እናላችኋለሁ ልጆች፣ ይህንውን ጠጣ እስቲ፣ እናንውን ጠጣ። ትንሽ ጨለማ ነው ማብራት ስለሌለ ከታያችሁ እስቲ እናላቸዋለውስ ያው ሰላም ባያቸው እስቲ። እና ይህን ይመስላል ቡናችን። ቡና አፍያም እንግዲህ ስልክ የጎረጎረች ነው። እስኪ ስልኩን አስቀምጮ ና ቡናሆን እና ቡናችን እንግዲህ እንንጠጣ ነው። የኢትዮጵያ ምንጭ ነው ቡና። እንግዲህ ኢትዮጵያ ውስጥ እኮ በቃ ደስ የሚለው ቡና ነው፣ ሌላ ነገር የለውም። ቡና ሲፈላ ምናምን ደስ ይላል። እንዲሁም ማለት ነው። እና ያላችሁ ልጆችዬ እና በቃ አበረታቱኝ የምር። እኔ ደግሞ እዛ ጋ ጎመን ልቅነጥስ፣ ማስቀምጫ አለው ቅነጥስ አለው ጎመን ይኸው እትዬ ቡና እያፈለች ነው እና ውሏችን ኑሯችን ይሄን ይመስላል ከልጄ ጋር እና ደና ሰብስክራይብ ላይክ ምናምን ካለው አንድ ቀን ባሌን ይዤላችሁ መጣለሁ እሱ ነገሩ ቪዲዮ ላይ መግባት አይፈልግም ብዙ ህይወት ራሱ በግድን እሷም አልለመደችም ገና ስትለምድ ነው ስለዛ እስቲ በቃ በላይ ካችሁ ምናምን አብረታትኝና ሁላቸውም ይዤ ላቸው መጣለሁ። እና አላችኋለሁ እዶችዬ እናንተም ለአገራቸው ያብቃችው ልጃቸው እንደዚህ ቡና ፍልታለ እንድታጠጣችሁ ያብቃቸው። ዶችዬ የምር በቃ ደስ ይላል። ሴት ልጅ እኮ ብዙ ነገር ነው የምጠቅማችሁ። እና አላችኋለሁ እዶችዬ። አሁን የሱ ሰባት ነው፣ ይሄ ቡና ማን ያፈልልኛል? እና መውለድ ይጠቅማል። ውለዱ። ስደት ያው ነው አይሞላም። ማርያም የፈለገ አመት ቢሰራ ምንም ከልኮ አያልፍም። ስለዛ የሚያዋጣን እድሜ ይሄዳል። ሴሌት ቶሞቶሎ ነው እድሜው ይሄደው። ስለዛ መታቸው፣ ውለዱ። ነገ ያፈራችሁትን እኮ ምንም ልጅ ከሌለ ባዶ ነው። ለማን ነው የምታወርሱት? የምሬ ነው እኮ ነኝ ብርያን ቤት ስንሰራ የቤት ጣጣ አያልቅም። ከዛ ፕሮሰሱ ብዙ ነው። ያን ቤት ደግሞ ከጀመራችሁ እስከ ጨርሶ ድረስ ብዙ ጊዜ ነው ብዙ ጊዜ ነው የሚፈጀው። ስለዛ ለዛ ስለሆነ እናንተ ገብታችሁ ውለዱ። ከዛ በኋላ ካለሆነም ደግሞ ተመልሶ መሄድም ይቻላል። እናላቸው ግን ልጅ ወልዶ ደግሞ አስቀምጦ መሄድ ይከብዳል። እኔም ለሰባት አመት ተለይቻት ነበር የኖርኩትና በቃ ያም ሆነ ይሄ ግን መውለድ ይሻላል ስላችሁ። እድሜ ይሄዳል። ሴሌቶ ለሆነ እድሜ ያም ሚሄደው እኛ የታወቀ ነመዛ። ከዛሬ ነገ እንሄዳለን ወይ ከ በቃ አንድ አመት እስኪ ሰርተን እንሄዳለን እንላለን። ሁለት አመት ሰርተን እንሄዳለን እንላለን። ያ ሁለት አመት ሌላ ነገር ይዞ ነው የሚመጣው ስለዛ አይሞላም። እና አገራችሁ ላይ ገብታችሁ እናንተም እረፍት አርጉ። እረፍትም ያስፈልጋል፣ የምሪን እኮ ነው። ብዙ ነገራችን ነው እዛ ስደል ላይ እድሜያችን ላይ ፋጭ ብዙ ነገራችን እዛ ቀጭተን ነው። እና ስለዛ ያን የሚሆነው መታችሁ እረፍት አርጋችሁ እና እያመመን ነው የምንሰራው። የምን እኔ እዛ በጣም ኩላሊት ያመኝ ነበረ። ወገቤ እግሬ ምንም መቆም አልችልም ነበረ ረጅም ሰዓት ክችን ስለሞቃም ያየ አረቦች ልጅ ሆድ አይሞላም፣ ታውቃላችሁ። በዚህ እየበሉ በዚህ ያዛሉ። ስለዛ ያንን ሀያ አራት ሰዓት የቆምኩበት በጣም አሞኝ ነበረ። ግን እዚህ ኢትዮጵያ ስመጣ ደግሞ እግዚአብሔር ይመስገን በእርግዝና ምክንያት ትንሽ ውስጥ ልክ አይደለም፣ ትንሽ አንዳንድ እያመኛል እንጂ ሌላ ነገር በቃ እግዚአብሔር የተመሰገነ ይሁን፣ ሰላም ነኝ። ያእርግዝና ኬዝ ነው ምናምን ይሉኛል። ላኪን ቤትም ሲሄድ እንጂ ግን እረፍት ምናምን ሳደርግበት የምር አሪፍ ነው ደህና ነኝ እናላቸው ያለ ሆዶችዬ። ስለዛ ልጅም ካላችሁ ብቻ ጥራችሁ አትሄዳችሁ። ወንድም ወይ ደግሞ እህት ያስፈልጋታል። ስለዛ ልጅ በቃ ተለይታችሁት ስታድጎ ራሱ እናንተ እዛ ጋር ምትልኩለት ብር ሳይሆን የሚያየው እናንተ እዚህ መታችሁ ከእሱ ጋር መኖሩን ነው የሚያየው። የዛሬ ልጅ ብር ቤት ልክለት፣ ልብስ ብታለብሽው፣ ምቤት ደማ ትምህርት ቤት ብታስምረው ለሱ ምንም ነው፣ ግን ከአንቺ ጋር ሆኖ ተቸግሮ ቢኖር ነው የሚመርጠው ልጅ ማለት ነው። የዛ ጋር መልፋት የዛ ጋር ምን ማለት አንቺ ነው አይረዳሽም። ስለዚያ ግን አብረሽ ስትኖር ይሁ በቃ የእናትነት በቃ ቤት ውስጥ ሲያዩሽ ምናምን ነው እንደሚለውና እኛ እነሱን ለማሳደግ እነሱ ደህና ትምህርት ቤት እንዲማሩ ደህና ህይወት እንዲኖራቸው ነው የተሰደድ ነው። ግን እነሱ አይ ይከብዳቸዋል። ስለዚያ ስለዚም የእናትነት ፍቅርን ማጣት ለእነሱ ከባድ ነው እና ያላቸው ልጆችዬ እና በርቱልኝ፣ ቶሎ ቶሎ ደሞ ሰርታቸው ለሀገራቸው ያብቃችው። ቤት በቤት ምክንያት ነው። ቤት ሲሰራ የምር ኮርኔስ ትላላችሁ ዋለ ከትላላችሁ ምኑ ምኑ ይሄን ይሄን አለቀ፣ ይሄን አምጪ፣ እንደዚህ ጎደለ፣ ይሄ እንደዚህ አልሆነም። ብስማ መስቀዱስ በጣም ነው፣ እግዚአብሔርን በጣም ነው የምትደክሙት። ስለዛ ያ እንዳይሆን ቤትም ስትሰሩ ራሳችሁ መታችሁ በራሳችሁ ስም ገዝታችሁ በራሳችሁ መስራት፣ ማንም ሰው ማመን አያስፈልግም። የምር ስሩ ብትሏቸውም የልባችሁ ቦታ ደርሰው እስኪ የምር ኮሜንት ላይ ጻፉልኝ ማርያምን። እስቲ አሁን የልበ ቤት ያሰብኩትን ቤት ተሰርቶልኛል የምትሉ ማለት ነው ወይ፣ ባሰብኩት ቦታ ብሩ ውሎ በስነ ስርዓት ተሰርቶልኛል የምትሉት? እኔ እንጃ። ግን ማንም ሰው ብሩ በስነ ስርዓት ይዞ በስነ ስርዓት አያሰራም። ስለዛ እኔም ባሰብኩት ልክ አልተሰራልኝም። በእርግጥ ግን እግዚአብሔር ይመስገን ያም ሆኖ ይሄ እግዚአብሔር ይመስገን የጎደለንን ደግሞ የሚሞላ ፈጣሪ አምላክ ነው። ይሞላል ብዬ አስባለሁ ወደፊት እግዚአብሔር ብሎ ማለት ነው። ስለዛ ማይሞላ ነገር የለም። እኛ ከጥነከንኛ ከበረታን፣ ጤና ካለን ነገ ሰርተን የጎደለንን እንሞላለን። ስለዛ ግን ስደት ላይ አብዝተን መቀመጥ አያስፈልግም። ህመም አለው ብዙ ነገር አለ። ኩላሊት በሽታ ያመጣል። ያ ምንድን ነው ኩላሊት በሽታ የሚያመጣው? ምግብ በሰዓቱ ስለማንበላ እርቦን፣ እዛ ሀያ አራት ሰዓት ቆመን በቃ ይሄን ጨርሰን እንበላለን። የኢትዮጵያ ችግራችን ደግሞ የሆነ ስራ ሳይጠናቀቅ አንበላም የምንለው ነገር አለ። ማዳም ቤት እሷ እኮ በልተ ነው የምንሰራ የሚመስላት እንጂ እኮ ሳይበሉ ሰሩ አትልም። ምስጋና የላትም። አመሰግናለሁ ራሱ አትልም። ስለዛ እናንተ ራሳችሁ ጠብቁ፣ ውሃም ጠጡ፣ ቁርሳችሁን ባገኛችሁ ሰዓት ብሉ። ያምረን እንድኮን እኔ በጣም ነው የተጎዳሁት። እኔ በቃ ምን እንደማስተታው ታውቃላችሁ? ታች ነው መሰራው፣ ምግብ ነው መሰራው፣ ታች ነው ማጸዳው። ያን ቤት አካልያ ያጸቼ ጠዋት እነሳለሁ አምስት ሰዓት አስቡ። ቁርስ ሰርቼ ምን ብዬ ከርሳቸው የሚመሉ እዛ አስቀምጬ ከዛ መልስ ደግሞ ምሳ ይደርሳል። ያ ምሳ ደግሞ እኔ ቁርስ አልበላሁም፣ እነሱ ግን ሁለተኛ ምግብ ሊበሉ ነው። ከዛ እኔ ደግሞ ምሳዬንም ቁርሴንም አንድ ላይ ይበላለሁ ማለት ነው። ስለዛ ቲን ንዲ ተባረክ። ሽማ ይሄ ቡና መጣ ለጠጣ ነው እና ላቸዋለሁ። ያምራል፣ የምር ቡናው ራሱ ጣም። የሚያምረው ይሄ ባለሙያ ልጅ፣ ጭድቅ በይልንሽ ማለት ነው። እና ያን ሳንጨርስ ምናምን ስለምንል ያ ስራ እስከሚያልቅ ድረስ እኛ ጮጋራችን አልቋል። ስለዛ በሰዓቱ ብሉ ውሃም ጠጡ እና ራሳችሁ ጠብቁ እና አገር ግቡ እረፍት አድርጉ ሽዶች፣ እና ቪዲዮ አይብዛባችሁ የኔ ውድ ነገሮች፣ እግዚአብሔር ጠብቃችሁ ባላችሁበት ቦታ ሁሉ። ቆሎም ደግሞ እየተቆላ ነው። እሸት በቆሎ እሸት እንግዲህ ደርሷል። ኢትዮጵያ ላይ ያው የመስኖ ቢሆንም የኖርማል ነው፣ አልደረሰም፣ ግን የመስኖ ነው። እኔም ኢትዮጵያ ከመጣው ዛሬ ገና ልቀም ሰው ነው አናላቸው ልዶች ይሄ ባላችሁበት ሁሉ እግዚአብሔር ይጠብቃችሁ። ሰላማችሁን በዚህ ይመርልኝ። በርቱልኝ። ሀገራችንን ፈጣሪ አምላክ ሰላም ያድርግልን። ቤተሰቦቻችንን እግዚአብሔር ይጠብቀልን። አስቀምጠናቸው እንዲህ እናስቀምጠን፣ በሰላም መተን አይናቸውን ለማየት ያብቃን። ሁላቸውም እግዚአብሔር ይመስገን። አክስቴናት እንጂ የሞተችብኝ ማንም ሳይጎል መጣ፣ እግዚአብሔር ይመስገን። ስለዛ ስደት ላይ ቤተሰብ እናጣለን፣ እናት አባት እናጣለን፣ ብዙ ነገራችን ነው የምናጣ። መተን ግን አይተናቸው መመለስን ጥሩ ነው። እናትን ብዙ ጊዜ ነይ ነይ ነይ የምትለኮ በቃ ውስጥ ሁሉ እናንተ ጋር ስለሆነ ነው። እሺ፣ እኔ ውዶች፣ ስለዚህ መታችሁ አረፍት አድርጋችሁ ሂዱ እና በቃ ይሄን ይመስላል የእኔ ኑሮ ህይወት ይሄን ይመስላል። ከልጄ ጋር እዛ ባላችሁ በሰላማችሁ ውስጥ ይወድልኝ። ሰላም እንወድልኝ። እሺ።